ቅባት በተለያዩ የሰውነት ክፍሎች ሊከማች ይችላል። በሰውነታችን የምታየውን የቅባት ስርጭት በአምስት የተለያዩ ቦታ ላይ ከፍለን ማየት እንችላለን። አንደኛ በደረት በላይኛው ጀርባ፣ ሆድና ወገብ አካባቢ የሚታይ ሰንትራል ኦቤሲቲ፣ መቀመጫ ዳለ አካባቢ የሚታይ ፐሪፈራል ወይንም ግሉቶፌሞራል፣ ከቆዳ በታች በኩል የሚታይ ሳብኩታኒየስ ፋት የሰውነታችን የውስጠኛው ክፍሎችን ከውጭ በኩል ከቦ የሚገኝ ቪሴራል ፋት እና ከቦታው ውጪ በሰውነታችን የውስጠኛው ክፍሎች ወይም ሶሊድ ኦርጋን የምንላቸው በውስጣቸው ተጠራቅሞ የሚገኝ ኤክቶፒክ ፋት እነዚህ በተለይ በጉበት ውስጥ ጉበት ቅባት የሚያዝ የምንለው፣ በቆሽት ወይም ፓንክሬስ ውስጥ ፓንክሪያቲክ ፋት ፓድ የምንለው፣ በጡንቻ እንዲሁም በልብ ውስጥ ሊገኙ ይችላል። እነዚህን የቅባት ስርጭቶችን በጤና ላይ በሚያስከትሉት ተጽዕኖ ደግሞ እንደገና የሁለት ክፍለን ማየት እንችላለን። ከፍተኛ የጤና አደጋ የሚያስከትሉ በተለይ መካከለኛው ይህ ሰንትራል ኦቤስቲ የምንለው በውስጥ የሰውነታችን ክፍሎችን ከቦ የሚገኙ ቪሰራል ፋት እና ኤክቶፒክ ፋት ሶሊድ ኦርጋኖች ውስጥ ተከማሽ የሚገኙ የቅባት ስርጭቶች አደገኛ የሆኑ የቅባት ስርጭቶች ናቸው። ሁለተኛው ዝቅተኛው የጤና አደጋን ሊያስከትሉ የሚችሉ የቅባት ስርጭቶች ከቆዳ በታች በኩል የሚገኝ ወይም ሳቁታን የስፋትና እንዲሁም መቀመጫ ወይም ዳለ አካባቢ የሚታዩ ቅባት ስርጭት ዝቅተኛ ሆነ የጤና አደጋን የሚያስከትሉ ናቸው። በአንድ ሰው ላይ የምታየው የቅባት ስርጭት ከእይታ ባለፈ ለጤና ስጋት መሆኑን እንረዳለን። በተለይ ሜታቦሊክ ሲንድሮም ምንለው ይህ ከፍተኛ የደም ስኳር መጠን መጨመር ወይም የደም ስኳር በሽታ፣ የደም ግፊት፣ የቅባት መጠን መዛባት፣ ከእነዚህ ጋር ተያይዞ የሚመጡ የደም ስሮች ችግር፣ የነርቭ ችግር፣ የልብ ችግር፣ ጭንቅላት ውስጥ ደም መፍሰስ ወይም ስትሮክ የምንለው፣ ካንሰር፣ የመርሳት ችግር፣ መካንነት፣ እጅግ በርካታ የሆኑ የጤና ችግሮች ከስኳር በሽታ ጋር ወይም የደም ስኳር መጠን መዛባት ወይም ከፍተኛ ሰውነት ክብደት መጨመር ጋር ተያይዞ ይመጣል። ከእነዚህ ከላይ ከተጠቀሱ ቅባት አይነቶች ውስጥ የቦርጭ ቅባት ለብዙ ሰዎች በአመጋገብ፣ በአካል ብቃት እንቅስቃሴ፣ ኃይል ሰጪ ምግቦችን በመቀነስ፣ ምግብ በመዝለል እንዲሁም ሌሎች በርካታ ጥረቶች እንኳን አድርጎ ለመቀነስ እጅግ በጣም አስቸጋሪ የሆነ የቅባት አይነት ነው። ብዙ ጥረቶችን አድርጋችሁ የሆድ ወይም ወገብ አካባቢ የሚገኝ የቅባት መጠን ለመቀነስ ከተቸገራችሁ ይሄ ቪዲዮ ለእናንተ ነው። እኔ ዶክተር ደስታ እባላለሁ። ከስኳር በሽታ ጋር ከሰውነት ክብደት ጋር ከምግብ ምርጫና እንዲሁም አመጋገብ ጋር ያሉ የጤና ሁኔታዎችን ትምህርታዊ በሆነ መንገድ እያዘጋጀው እያቀረብኩ ይገኛለሁ። ለመከታተልና ቤተሰብ ለሆን ቻናሌን ሳብስክራይብ ማድረጋችሁን እንዳትረሱ። ቦርጭ የመቀነስ ሂደት ከካሎሪ ካልኩሌሽን ያለፈ ነው። ከአመጋገብም ከአካል ብቃት እንቅስቃሴም እንዲሁም ካደረጋችሁት ከብዙ ጥረቶች የተወሰነ እልፍ ያለ እውቀትና መረዳትን ይፈልጋል። እነዚህም በጣም ትኩረት መስጠት ያለባችሁትን ሀሳቦችን በቅደም ተከተል አስቀምጬ አስረዳችኋለሁ። አንደኛው ከምንም ነገር አስቀድማችሁ የአእምሮ ወይንም ስነ ልቦና ላይ መስራት ይኖርባችኋል። ዝግጅት እቅድ ያስፈልጋል ማለት ነው። በአጭር ቋንቋ ምን ማለት ነው? ከአካል ብቃት አስቀድማችሁ የአእምሮና የስነ ልቦና ብቃት መገንባት ይኖርባቸዋል ማለት ነው። ቦርጭ ወይ ክብደት ለመቀነስ የፈለጋችሁበት ምክንያት ምንድን ነው? ለጤና ነው? ለኮንፊደንስ ነው? ለገጽታ ወይም ለአቅም ግንባታ ነው? ጥሩ ስሜት እንዲሰማችሁ ትኩረታችሁ እንዲጨምር ነው? በጣም አክቲቭ ለመሆን ፈልጋችሁ ነው? የሚሉትን ሐሳቦች ወረቀቶቹ ላይ ይመስግቡ ይሄ ለምንድን ነው የሚጠቅማችሁ የአእምሮን ቁርጠኝነት ወይም ኮሚትመንት እንዲኖራችሁ ያደርጋል። ቦርጭ ወይም ክብደት መቀነስ ሂደት ላይ ብዙ ፈተናዎች ሊገጥሙ እንደሚችሉ አእምሯችሁን ቀደም ብላችሁ ማዘጋጀት ይኖርባችኋል። ከፍተኛ የሆነ የምግብ ፍላጎት አፕታይታችሁ ሊጨምር ይችላል። ቦርጭ መቀነስ ሂደት ላይ ወይም ጀምራችሁት መጀመሪያ አካባቢ የመቀነስና ደስ የሚል ውጤት ልታገኙ ትችላለች። ከተወሰነ ጊዜ በኋላ ግን ይሄ ወደ ፕላቶ ደረጃ ሊሄድ ይችላል። ይሄ ሂደቱ ነው ወይም ባህሪው ነው። የማህበረሰብ ጫናን ለመቋቋም አእምሯችሁን ማዘጋጀት። ብዙ ሰዎች ምንንክ ምኖሽ፣ ክብደት ቀንሽ፣ ከሳ የሚሉ ጥያቄዎች ሊበዙ ይችላሉ። ያንን ለመመለስ ራሳችን ማዘጋጀት ይኖርባቸው። ጥናቶች እንደሚያሳዩ ከሆነ በዝግጅት ግልጽ በሆነ እቅድና አእምሯቸውን አሳምኖ የጀመሩ ሰዎች ብድግ ብሎ በስሜት ክብደት ለመቀነስ ወይም ቦርጭ ለማጥፋት ከተነሱ ሰዎች ጋር ሲነጻጽሩ አርባ ፐርሰንት ስኬትን አስመማሉ ሁለተኛ ማድረግ ያለባችሁ አስቀድማችሁ የምግብ ፍላጎታችሁ በመቀጠል ደግሞ የሰውነታችሁን ሆርሞን ስርዓትን የሚቆጣጠሩበትን ሂደት መለማመድ። ቅባቶች ሁሉ እኩል አይደሉም። በሆድ እና በወገብ ዙሪያ የሚከማቸው ቅባት ከሌላው ሰውነት ቅባት ለየት ያለ ባህሪ አለው። ምን ማለት ነው? ይሄ ቅባት ሜታቦሊካሊ አክቲቭ ብለን ልንከፋፍለው እንችላለን። ሜታቦሊካሊ አክቲቭ ማለት ይሄ የቦርጭ ቅባት እንደ ሰውነት ክፍል ወይም እንደ ሰውነት አካል የራሱ የሆነ የደም ዝውውር ያለው የራሱ የሆነ ሆርሞን የሚያመነጭ እንዲሁም ከተለያየ ሰውነት ለሚመነጩ ሆርሞን ስርዓቶች ምላሽን የሚሰጥ በተለይ እነዚህ ሆርሞኖች ኢንሱሊን፣ ገርሊን፣ ለፕቲን፣ ኮርቲዞል የተባሉ ሆርሞን የራሳቸው የሆነ ተጽዕኖ በቦርጭ ወይም ሆድ አካባቢ በሚከማቸው ቅባቶች ላይ አላቸው። እነዚህ ሆርሞኖች በሰውነት ላይ የሚያሳድራቸውን ተጽዕኖዎችን መቆጣጠር መቻል አለባቸው። የምትቆጣጠሩት በምንድን ነው? መጀመሪያ በምትወስዱት ምግብ ነው። የእነዚህን ሆርሞን ስርዓትን ከፍ የሚያደርጉ አመጋገብ ስርዓቶችን ከማስወገድ ይጀምራል። ስለዚህ ምግብ ስትበሉ፣ ከተመገባችሁ በኋላ ምናክል እነዚህን ሆርሞኖችን ሊረብሽ ይችላል። ሆርሞን መጠኑን መቆጣጠር የምንችለው ለሰውነት በምንሰጠው ምግብ ነው። ለምሳሌ ኢንሱሊን ለመቆጣጠር የኢንሱሊን መጠን በብዛት እንዳይመረት የሚያደርጉ ምግቦች መሆን አለባቸው። እነዚህም በተለይ ጤናማ የሆኑ ፕሮቲን፣ ጤናማ የሆኑ ቅባቶችን እንዲሁም ኃይል ሰጪ ምግቦችን ወይም ስኳር ያለባቸው ምግቦችን ቢሆንም እንኳን በዝግታ የደም ስኳር መጠን ከፍ የሚያደርጉ ወይም ከፍተኛ የፋይበር መጠን ያላቸውን የምግብ አይነቶችን መምረጥ ይኖርባቸዋል። ሌላኛው ምግብ በምትመገቡበት ጊዜ በምግብ መካከል ያለውን የሰዓት ልዩነት ማስፋት። ቁርስ በልታችሁ ምሳ እስከምትመገቡ ድረስ ምንም አይነት ምግብ አለመውሰድ ወይንም ከቻላችሁ ምሳን ዘላችሁ እራት መመገብ። ስለዚህ ምሳ አካባቢ ያለውን የረሃብ ስሜታችሁን የሚወስነው ቁርስ ላይ የተመገባችሁት ምግብ ነው። ስለዚህ በምግብ መካከል ያለው የሰዓት ልዩነት በትንሹ አራት ሰዓትና ከዛ በላይ መሆን አለበት። የሰዓት ጋቡን በጨመራችሁት ቁጥር ሰውነት ውስጥ ያለውን የኢንሱሊን መጠን እየቀነሳችሁ ነው። እንችል የኢንሱሊን ዋና ተግባር ሰውነት ውስጥ ቅባት እንዲከማቸት ማድረግ ወይንም ቅባት እንዳይቃጠል ማድረግ ነው። ስለዚህ አንድ ሰው የኢንሱሊን መጠን ከፍ የሚያደርጉ አመጋገብ ስርዓት እየተከተለ ቦርጭን ማጥፋት አይችል ማለት። በሶስተኛ ደረጃ ምቹ ተመራጭና ዘለቀታ ያለውን አመጋገብ ስርዓትን በብልሃት መምረጥ ይኖርባቸዋል። ምግብ ስትመርጡ የሆርሞን መጠራችሁን፣ እንዲሁም ረሃብንና የመጥገብ ስሜትን በትክክል የሚቆጣጠሩ መሆን ይኖርባቸዋል። በእያንዳንዱ በምትመገቡት ምግብ ውስጥ ጤናማ የሆነ ፕሮቲን፣ ቅባትና እንዲሁም ፋይበር መኖሩን ማረጋገጥ ለምሳሌ ቁርስ በምትመገቡበት ጊዜ እንቁላል ወይ አቮካዶ ወይም በፋይበር የበለጸጉ ከአትክልት አይነቶች ቀላቅላችሁ ወይም እነዚህ አተር ምስር ክክ ባቄላ የመሳሰሉ ነገሮች በቁርስ ውስጥ ማካተታችሁን ልብ ማለት ይኖርባቸዋል። ሌላው የሰውነት ኢንሱሊን መጠን ከፍ የሚያደርጉ የምግብ አይነቶችን በሙሉ ማስወገድ። እነዚህ እንግዲህ የካርቦ ሃይድሬት ወይም የስኳር መጠናቸው ከፍተኛ የሆኑ ጥራጥሬዎችም ሊሆኑ ይችላሉ፣ ጣፋጭ ምግቦች፣ ጣፋጭ መጠጦች ሊሆኑ ይችላሉ። እነዚህ ምግቦችን ሙሉ ማስወገድ። ለዚህም ዋና ምክንያት የኢንሱሊን መጠን ከፍ በሚልበት ጊዜ ሰውነት ቅባትን ያከማቻል፣ ማቃጠሊታውና ወደ ስቶሬጅ ሲስተም ውስጥ ይገባል ማለት ነው። ክብደት ለመቀነስ ወይም ቦርጭ ለማጥፋት በረሃብ አንድ ሰው ራሱን መቅጣት ሳይሆን የሆርሞን አሰራርና ስርዓት የምግብ ምርጫ ላይ በትክክል መስራት ይኖርበታል ማለት ነው። ሌላው ማድረግ የምትችሉት ከምግብ በፊት ውሃ መጠጣት፣ ይሄ የምትወስዱትን የምግብ መጠን ይቀንስላቸዋል። ምግብ ደግሞ የማቃጠል ሂደት ወይም ሜታቦሊዝም መጠን ከፍ ያደርግላቸ። ሌላው ምግብ በምትበሉበት ጊዜ በዝግታ መብላት ምክንያቱም ሆድ ውስጥ የደረሰው ምግብ የመጥገብ ስሜት እስከሚያመጣ ድረስ በትንሹ እስከ ሀያ ደቂቃ ይፈጃል። ያንን አይምሮ ሰንስ እስከሚያደርግ ድረስ በአምስት ደቂቃ በአስር ደቂቃ ውስጥ ምግብ በልታችሁ መጨረሱ ከሆነ ብዙ ምግብ ልትመገቡና ትርፍ የሆነ ካሎሪ ሰውነት ውስጥ ልታከማችሁ ትችላላችሁ ማለት ነው። አራተኛ በጉልበት ሳይሆን በብልሃት የአካል ብቃት እንቅስቃሴ መስራት። ብዙ ሰዎች በመቶዎች የሚቆጠሩ ሴታፕን መስራት የቦርጭ ቅባትን ያቃጥላል ብሎ ያምናሉ። ነገር ግን ነገሩ እንደዛ አይደለም። የአካል ብቃት እንቅስቃሴ በምትሰሩበት ጊዜ ብዙ አይነት የአካል ብቃት እንቅስቃሴዎችን መቀላቀል። ለምሳሌ መካከለኛ የሰውነት ክፍሎችን የሚያሰሩ ወይም ሴንትራል ቦዲ አካባቢ የሚያሰሩ የአካል ብቃት እንቅስቃሴዎችን እንደ ፕላንክንግ፣ ስኳት፣ ማውንቴን ክላይ የሚባለው አሰራር አይነት፣ እንዲሁም ክብደት ማንሳት ጡንቻ እንዲዳብር ማድረግ የጡንቻ መጠን መጨመር ቱንቻ በተቀመጣችሁበትም ጭምር ኃይል መጠን እንዲያቃጥል ያግዛል። በዚህ ላይ ደግሞ ሀይ ኢንተንሲቲ ኢንተርቫል ትሬኒንግ የሚባሉ በከባድ ውጥረት የሚሰሩ የአካል ብቃት እንቅስቃሴዎችን አብረው አቀላቅለው መስራትን ይፈልጋል። በአምስተኛ ደረጃ ለእንቅልፍ ቅድሚያ መስጠት በቀን ከስድስት ሰዓት ያነሰ እንቅልፍ የምተኙ ከሆነ የቦርጭ ቅባት የማቃጠል ሁኔታ ትግል ይሆንባቸዋል። በቂ ያልሆነ እንቅልፍ በአንደኛ ደረጃ የረሃብ ሆርሞንን እነዚህ ገርሊን የሚባሉ መጠናቸው እንዲጨምር ያደርጋል። የመጥገብ ስሜት እንዲሰማቸው የሚያደርጉ የሆርሞን መጠናቸው ወይም ወይምዚ ለፕቲን የሚባሉ ሆርሞን መጠናቸው እንዲቀንስ ያደርጋል። ስለዚህ በእነዚህ በሁለቱም ሁኔታዎች ከመጠን በላይ እንድትመገቡ ያደርጋቸዋል። ይህ ማለት በቅባት መልክ ሰውነት ምግብን ያጠራቅማል ማለት ነው። ሌላውም ትንሽ እንቅልፍ በምተኙበት ጊዜ የኮርቲሶል መጠናቸው ከፍ ይላል። ኮርቲሶል እንግዲህ በጭንቀት ወይም ውጥረት ወቅት የሚመረት ሆርሞን ከመሆኑ የተነሳ ሰውነት ውስጥ ቅባት እንዲከማች እንዲሁም ለጣፋጭ ምግቦች ያላችሁትን ፍላጎትን በመጨመር አሁንም ትርፍ ምግብ እንድትመገቡ ሊያደርጓችሁ ይችላል። ስለዚህ የእንቅልፍ ሁኔታን ለመስተካከል በተለይም ስተኙ በተመሳሳይ ሰዓት ወደ መኝታ መሄድና በተመሳሳይ ሰዓት ከእንቅልፍ መነሳት ከመተኛታችሁ ከአንድ እስከ ሁለት ሰዓት ቀደም ብላችሁ የስልክ እስክሪናችሁን መቀነስ ሰባት እስከ ስምንት ሰዓት ለመተኛት መጣ መኝታ አካባቢያችሁ ጸጥ ያለ፣ ቅዝቃዜ ወይም ቀዝቀዝ ያለ እና እንዲሁም ጭልም ቢሆን ይመረጣል። ከከሰዓት ጀምሮ የሚያንቁ መጠጦችን ቡና፣ ሻይ የመሳሰሉ ነገሮችን አለመውሰድ፣ ወደ መኝታ በቀረበ ሰዓት ደግሞ ከባድ የሆነ የአካል ብቃት እንቅስቃሴ አለመስራት የእንቅልፍ ሁኔታችሁ እንዲስተካከል ሊያደርግላል። ስድስተኛ የጭንቀት ሁኔታዎችን በጥሩ ሁኔታ መቆጣጠር። ጭንቀት እንግዲህ ለአይምሮ ብቻ ሳይሆን በሆድ ቅባት ጭምር ተጽዕኖ ያሳድራል ማለት ነው። ለረጅም ጊዜ የቆየ ጭንቀት የኮርቲሶል መጠናችሁን ከፍ በማድረግ ሰውነት ቅባትን እንዲያጠራቅም ስለሚያደርግ ጭንቀት መቀነስ ይኖርባችኋል። በሰባተኛ ደረጃ እነዚህን የተዘረዘሩ መንገዶችን በትዕግስት አዘውትራችሁ እንደ አኗኗር ዘይቤ አድርጋችሁ መቀጠል ይኖርባችኋል። ስለዚህ ቦርጭ በአንድ ጀንበር እንዳልመጣ ሁሉ በአጭር ጊዜ ወይ በአንድ ጀንበር እናጥፋለን ብሎ መጣር ዲስፐሬሽን ወይም ተስፋ መቁረጥና የምታደርጉትን ጥረት እንድታቆሙ ሊያደርጓችሁ ይችላል። ስለዚህ ነገሮችን ቀጣይነት ባለው መንገድ በትዕግስት ማስኬድ ይኖርባችኋል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ሌላ ጊዜ ደግሞ ሌላ ቪዲዮ አዘጋጅቼ እስከምመጣ ድረስ መልካም ሁሉ ይመኛለሁ። ቻ።